ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች የመቤታችን የቅድስት ድንግል ማርያም ወዳጆች የቅዱሳን ባለሟሎች በሀያሉ በአምላካችን በእግዚአብሔር ሰላም እንደምንከረማችሁ የእግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሁንልን። አንድ ጥያቄ ተጠይቄ ለዛ ጥያቄ የሰጠሁትን ምላሽ በዚሁ ለእናንተ ላጋራችሁ ነው በዚህ የመጣሁት። ጥያቄው ምንድነው? እናንተ ክርስቲያኖች፣ እናንተ ኦርቶዶክሳውያን ስላሴ አንድም ሶስትም ናቸው ትላላችሁ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው ትላላችሁ እና አንድነታቸው በምን በምንድን ነው ሶስትነታቸውስ በምን በምንድን ነው? ብለው ጥያቄ ስለጠየቁኝ ይህንን ጥያቄ በዚህም ለመስራት ፈልጌ ነው ማለት ነው እንግዲህ ስላሴ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው አንድነታቸው በመለኮት በአገዛዝ ይህን ዓለም በመፍጠር ይህን ዓለም በማሳለፍ በፈቃድም ጭምር ስላሴ አንድ ናቸው። ሶስትነታቸው በስም በአካል በግብር በኩነት በእነዚህ ነገሮች ስላሴ ሶስት ናቸው። እነዚህን ዝርዝሮቹን ሌላ ጊዜ እመለስባቸዋለሁ። ነገር ግን አንድነታቸውን ሶስትነታቸውን የሚያስረዳ ማስረጃ አላቸው ወይ? መጽሐፍ ቅዱሳዊ ማስረጃ አለን። ቅዱስ ቤተክርስቲያናችን እያንዳንድ የምታደርጋት ነገር መጽሐፍ ቅዱሳዊ መሰረት ያለው ነው። ዝም ብሎ እንደ እንግዳ ደራሽ እንደ ፈሳሽ አይደለም። በተለይ ደግሞ ይሄ የመጀመሪያው የሃይማኖታችን አምድ ዶክትሪ ነው፣ የምስጢረ ስላሴ የስላሴ አንድነትና ሶስትነት የቤተ ክርስቲያናችን ምሰሶ ነው እና አንድነታቸውንም ሶስትነታቸውን የሚያስረዳ ማስረጃ ከመጽሐፍ ቅዱስ ስለተጠየቀ ስላሴ አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ናቸው። ለምሳሌ በዚህ በኦሪ ዘፍጥረት ምዕራፍ አንድ ከቁጥር 26 ላይ ስላሴ የሰው ልጅ ሲፈጥሩት እንደዚህ የሚል ጥቅስ አለ። እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አምላክም አለ ሲል አንድነቱን፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ይህ አማርኛ አገባቡ አችን የሚለው ብዙ እንደሆኑ ያስረዳል ማለት ነው። ነገር ግን ስላሴ ሶስት መሆናችሁን ሶስት ብቻ ናችሁ የሚለውን ይህ ጥቅስ ላይ ያስረዳ ይችላል። እሱም በኋላ እንመለስበታለን። ግን ስላሴ ከአንድ በላይ ከሁለት በላይ ከአንድና ከሁለት በላይ እንደሆኑ እንረዳለን ማለት ነው። ሁለት ሊሆኑ ይችላሉ፣ ሶስትም አራትም እንደዛ ሊመስል ይችላል፣ አዲስ ለሚያነበው ሰው ይሄንን ጥቅስ ማለት ነው። ነገር ግን ስላሴ ሶስት ናቸው። እሱን ወደኋላ ላይ እንመለስበት። ይህም ብቻ አይደለም በዚህ በኦሪት ዘፍጥረት ምዕራፍ ሁለት ከቁጥር 18 ላይም እግዚአብሔር አምላክ አዳም ብቻውን መሆኑን ተመልክቶ ረዳት ሲፈጥርለት እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ይላል። እግዚአብሔር አምላክም አለ፣ አንድነቱን የምትመቸውን ረዳት እንፍጠርለት ንፍጠርለት ልፍጠርለት አይደለም የሚለው ንፍጠርለት። ይሄ ስላሴ ሶስት መሆናቸውን ያስረዳል ማለት ነው። ይሄም ብቻ አይደለም በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይም አዳም አተብለ የተባለው ዕጸ በለስ በልቶ በተሳሳተ ሰዓት እግዚአብሔር አምላክ ምን ብሏል? ሊቀነቢያት ቅዱስ ሙሴ ሲጽፍ እግዚአብሔር አምላክም አለ ሰው አዳም ወይም ሰው አዳም ክፉን መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ብሎ ይናገራል። እንግዲህ አዳም የታዘዘውን ዕጸ በለስ እንዳትበላ የተባለውን ዕጸ በለስ በመብላቱ ዓይኑ ተገልጦለታል። ክፉንና ደጉን ለይቷል። ልክ ሰይጣንም ሲመጣ ያለ እሱን ነበረ። ከዚህ ብትበላ እኮ ሁሉን አዋቂ ትሆናለ፣ እንደ እግዚአብሔር ትሆናለህ ብሎት ነበረ እና አይኑ ተገልጧል። ራቁቱን መሆኑን ውርደቱን አውቋል። አይኑ ተገልጦለትና አዳም ክፉና እናደጉን ለሞ ከእኛ እንዳንድ ሆነ ሲል፣ ከእኛ ሲል አንድ ብቻ እንዳልሆነ እንረዳለን ማለት ነው። እንዳንድ ሆነ ከዚያ በላይ ነው ማለት ነው። ነገር ግን ስላሴ ሁለት ቢሆኑስ በምን እናውቃለን? ከሶስትነት ዝቅ ብለው ሎቱ ስብሐት ምስጋና ይድረሳቸው። ዝቅ ብለው ሁለት ቢሆኑ በምን እንረዳለን የሚለውን ደግሞ አንድ ጥቅስ ልስጣችሁ። በዚህ በኦሪት ዘፍጥረት ምዕራፍ 11 ከቁጥር ሰባት ላይ የምናገኘው አንድ ጥቅስ አለ። የሰው ልጆች በምድር ላይ እየኖሩ ለስማቸው መጠሪያ የሆን ዘንድ የሰናኦር ግንብን መገንባት ጀምረው ወደ ላይ እግዚአብሔር ጋር እንውጋው ብለው አስበው ነበር እና እግዚአብሔር የሰው ልጅ ምን ላይ ናቸው ብሎ ሊመለከት ሲመጣ የሰው ልጅ እጅግ በጣም በክፉ ስራ ውስጥ ሆኖ በጣም በአመፃ መንገድ እየሄደ ነበረ እና ያንን ሲሰሩ ያንን ጡብ ሲገነቡ አግኝቷቸው፣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን እንደበላልቅባቸው ሲል እንመለከታለን። ዘፍጥረት 11 ቁጥር ሰባት ላይ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደበላልቅባቸው። እንግዲህ ኑ ሲል ከሁለት በላይ ሌላ አካል እንዳሉ እንረዳለን ማለት ነው ኑ እንውረድ አንዱ አንዱን ነገር እንዳይሰማ ቋንቋቸው እንደ በላልቅባቸው ሁለት ብቻ ቢሆኑ ስላሴ ና እንውረድ ነበር የሚለው እዚህ ጋር ኑ የሚል አካል አለ ስለዚህ ከዛ ደግሞ ከዛ በላይ ሁለትና ከዛ በላይ የሆኑ አካላት አሉ ማለት ነው ግን ሶስት ብቻ ናቸው ወይ ስላሴ አራትስ ቢሆኑ ከዛ በላይስ ቢሆኑ አስርስ ቢሆኑ መቶስ ቢሆኑ በምን እናውቃለን ሁለት እንዳልሆኑ አረጋግጠናል። ኑ እንውረድ ሲል ከሁለት በላይ እንደሆኑ እዚህ ጋር ሆኖ ኑ የሚለው አካል አለ። ከዛ ሁለትና ከዛ በላይ አካል አለው ብቻ። ስለዚህ ሶስት መሆናቸውን በምን እናውቃለን? አሁንም ከመጽሐፍ ቅዱስ ላይ ማለት ነው። አሁን በዚህ በኦሪት ዘፍጥረት ምዕራፍ 18 ከቁጥር አንድ ጀምሮ የምናገኘው ኃይለ ቃል አለ። ከመጽሐፍ ቅዱሳችን ማለት ነው። መጽሐፍ ቅዱስ ላይ ላንብበው። ኦሪት ዘፍጥረት ምዕራፍ 18 ከቁጥር አንድ ጀምሮ በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ ዛፍ አድባር ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ ሶስት ሰዎችን በፊቱ ቆመው አየ። ስንት ሰዎችን? ሶስት ሰዎችን። አብርሃም በቀትር ጊዜ በድንኳኑ ደጃፍ ቁጭ ብሎ እንግዶችን ሲጠብቅ ሳለ እግዚአብሔር በመምሪያ አድባር ዛፍ ስር ተገለጸለት ይላል። ዓይኑን አንስቶ ሲመለከት ሶስት ሰዎችን ተመለከተ፣ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለው። አቤቱ በምንህ በፊትህ ሶስት ሰዎችን አየ፣ ሮጦ ሄደ፣ ሰገደላቸው፣ ተደፍቶ። ምናለ አብርሃም በፊታችሁ አይደለም ያለው በፊትህ፣ ሶስትነታቸውን አንድ ሲያደርገው አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው ስላለን አትለፈኝ። ውሃም እናምጣላችሁ፣ እግራችሁንም እንጠባችሁ ከዛፉም ስር እረፉ፣ እንጀራም እናምጣላችሁ ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ ባዕታችሁ ትሄዳላችሁ፣ ወደ አሰባችሁ ትሄዳላችሁ፣ በምናችሁ ትሄዳላችሁ። ወደ ባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁ ትሄዳላችሁ ይላል። አችሁ እያለ ሶስት ያደርጋቸዋል ማለት ነው። እንደገና መልሶ ደግሞ አንድ ያደርገዋል፣ አንድነቱን ደግሞ ሶስት ያደርገዋል። ወደ ሚስቱ ወደ ሳራ ገብቶ ሶስት መስፈሪያ ሶስት የተሰለቀ መስፈሪያ ዱቄት አዘጋጂ ለውሽውን በአንድ አድርገሽ ቂጣ አጋግሪው እያለ ለእነዚህ ሰዎች ሲያዘጋጅ እንመለከታለን ሶስት መስፈሪያ መሆኑ የስላሴን ሶስትነት በአንድ መደረጉ አንድነታቸውን ሶስት ሲሆኑ አንድ አንድ ሲሆኑ ሶስት ናቸው መጨረሻ ላይ ደግሞ እግዚአብሔር አምላክ ልክ የዛሬ አመት እንደ ዛሬው ወደ አንተ ቤት ተመልሼ እመጣለሁ ሚስት ሳራ ወንድ ልጅን ትጸንስልሃለች ብሎ ሲያበስረው እንመለከታለን እና እግዚአብሔር አምላካችን አንድ ሲሆን ሶስት ሶስት ሲሆን አንድ ነው። ስለዚህ ሶስትነቱን በዚህ እንረዳለን ማለት ነው። ዘፍጥረት 11 ከቁጥር ይቅርታ፣ ዘፍጥረት አስራ ስምንት ከቁጥር አንድ ጀምረን ስንመለከት ስላሴ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ መሆናቸውን በአብርሃም ቤት የተስተናገዱትን ስላሴ እናገኛለን ማለት ነው። ስለዚህ ስላሴ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው ማለት ነው። ሶስትነታቸው በምንድን ነው? አንድነታቸው በምንድን ነው? የሚለውን ሌላ ጊዜ መለስበታለሁ ማለት ነው። የሰማኑን በልቦናችን ያሳድርብን። ይቆየኝ። እንግዲህ ሚዲያውን ሰብስክራይብ ላይክ ሸር እያደረጋችሁ እንድታበረታቱ በዚሁ በእግዚአብሔር ስም አሳስባለሁኝ። እግዚአብሔር አምላካችን የሰማኑን በዝነ ልቦናችን ይጻፍብን ያሳድርብን። አሚን። ይቆይን።